በስመ አብ ወልድ በመንፈስ ቅዱስ አህዱ አምላክ አሜን። ስንክሳር ዘወርሃ ሰኔ። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ሰኔ አስር በዚህች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸው ሶፊያ በሰማይትነት ሞቱ። እንዲህም ሆነ፣ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ሊደናገል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተኛለህ? ተነስተ ተጋደል፣ ለአንተና ሰማይ ትሞል ለሚሹ ሁሉ አክሊል ተዘጋጅቷልና፣ አሁንም ተነስተ ወደ መኮንኑ ሂድ። በፊቱም ቆመ፣ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ተንጥልፉን በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑም ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ሥቃይን አሰቃያቸውና ወደ ወኅኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንሁር ላካቸው። እናታቸውም ትተተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ሥቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ አገር ዕፃ ይዟቸው ሄደ። የጣውታቱ ካህናትም ጣውታቱን እንደምትረግም ስለ ቅድስት ደባሙን ነገሩት። እንዲሁም ባልንጀሯ ዮና የምትባል ሴት እንዳለች ነገሩት። እነርሱም ኅብራቸው በየራሱ የሆኑ መልካም ልብሶችን እየሠሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመፀውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቈርጥ ባለ ሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገርላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ አገረ ጻ ደርሳም መኮንኑን ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በእርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቈረጡት። የሰማይትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግልን ራሳቸውን ቆረጧቸው ገርላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ሥቃይ ያሰቃዩት ዘንድ በመንኰራኩር ላይ ሰቀሏት። በዚህ ሥቃይ ውስጥም ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿንም ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ያላት ባልሰማችሁም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በሊ የቅዱሳት ሰማይታት ጸሎት ይማረን በረከታቸውም ይድረሰን ለዘላለሙ አሚን። አርኬ ሰላም ለሶፊያ ወላዋልዲሃ ዲባሞን ወብስጣሞን ዘተሳተፋ ይሰነ አዋ ለስም ምስለ ዋርስ ኖፋ እማ ወዮና ዛገረ ጸንፋ እምነ ወዲቅ ኪያየ ይክስፋ ከመጎሊሃ ታቅፍ ዶሮ በክንፋ። ዳግመኛም በዚህች ቀን የሰማይት አቅሊሞስ የአባ ናንና የይሳካ የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ይኖር ለዘላለሙ አሜን። ዳግመኛም በዚህች እለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላይክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምእመን ከሆነ ከንጉስ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና፣ ደስታን የተመላች ያቺ መልእክት ወደ እስክንድሪያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር ለእስክንድሮስ ስም ሊቀጵጵስና በተሾመባት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሚን። ሰላም ለዕለተ ባለ ፍስሐ ዘሰመይዋ ጽጉባነ ሐሊብ ዕደው አምሳለጣዋ መልእክታተ ጽድቅ ሶበ ተዜነዋ እለ እምትካት በምክንያተ ጣዖታት ዘተ አጽዋ አብያተ ክርስቲያናት ኩሎን እስመዮም ተርህዋ